አብይ አህመድን አገዛዝ ለመገልበጥ ከባድ አዲስ ጥምረት መፈጠሩ ተሰማ። እነ ጀዋር መሐመድ፣ ዘመነ ካሴ፣ ገዱ አንዳርጋቸው፣ ጃልመሮ፣ ደብረ ጽዮን፣ ልደቱ አያሌውና ሌሎች በውጭ ሀገር የሚገኙ እውቅ ፖለቲከኞችና ጋዜጠኞች አዲስ ጥምረት መፍጠር በአብይ አህመድ አገዛዝ ላይ ዛሬ ከባድ የበየነ መረብ የተቃውሞ ትዕይንት አካሂደዋል። በአጭር ጊዜ ውስጥ በጋራ መለስተኛ ፕሮግራም የጋራ ትብብር ፈጥረን ህዝባችንን አገዛዝ አንቀጥቅጥ ለሆነ ሰላማዊ ህዝባዊ እምቢተኝነት ጥምረቱን የፈጠሩት እነዚህ ኃይሎች በጥቂት ወራት ውስጥ አገዛዙን አሸንፈን የሽግግር መንግስት እንዲመሰረት እናደርጋለን ሲሉም አስታውቋል። የጋራ የአቋም መግለጫ አውጥተዋል። በን እንዳለ አገዛዙም ይህን አዲስ ጥምረትና የበይነ መረብ የተቃውሞት ህዝቡን ተዝቡን ተከትሎ በመላው ሀገሪቱ የወሰደው እርምጃ ያልተጠበቀ ሆኗል። ዝርዝሩን ይዘናል። ጠቅላይ ሚኒስትር አብይ አህመድ ማንም በጠመንጃ ኃይል አራት ኪሎን አይረግጣትም ሲሉ ለፋኖ ኃይሎች መልእክት ማስተላለፋቸው ተሰማ አሁንም ያሉት ሙከራዎች 99 አይደለም 100% አይሳኩ። አብይ በሀገሪቱ ስላሉ ግጭቶችና ጦርነቶች ሀገር ጉድ አስባለ ንግግር አድርጓል። ጠቅላይ ሚኒስትሩ ለፋኖ እና መሰል የታጠቁ ኃይሎችም ያልተጠበቀ ጥሪ አቅርበዋል። እንወያይ፣ ችግሮቻችንን በንግግር እንፍታ ያለ መንግስት እኮ ነው፣ ታይቶ አይታወቅም በኢትዮጵያ ታሪክ። ለቀጣዩ ጦርነት ተዘጋጅተናል ሲሉ ፊልድ ማርሻል ብርሃኑ ጁላ አሳሰቡ። ሞቷን ሲመኙ እነሱ ይሞታሉ። ጠላቶቻችን እየመረራቸውም ሊውጡት የሚገባ ሀቅ ነው ታሪካዊ ጠላቶችን መሆኑ ተላላኪዎች የሚመኙት የጥፋት ድግስ አይሳካም ሲሉም ፊልድ ማርሻሉ ዛሬ ኮማንዶችን ሲያስመረቁ ተናግሯል። ትሰሙታላችሁ። አቶ ሽመልስ አብዲሳን በተመለከተ የተሰማው ዜና እያነጋገረ ነው። አቶ ሽመልስ አብዲሳ ከባድ አዘን ገጥሟቸዋል። ለቅሶም ተቀምጧል ተብሏል። ሌላኛው መረጃችን ነው። በአዲስ አበባ የወጣው አስቸኳይ አዲስ መመሪያም እያነጋገረ ነው። ነዋሪዎችም ምን አይነት ነገር እንደሆነ አልገባንም፣ ምን አይነት ጨዋታ ነው በማለት እየጠየቁ ይገኛል። አሁን ዛሬ የተመረቃችው የፓራ ሚሊተሪ ኦፊሰሮችም የፈኔ እንዳለ ከንቲባዋ ዛሬ ያስመረኩት ያሉት አዲስ ወታደራዊ ኃይልም አነጋጋሪ ይሆኗል። ዝርዝሩን ይዘናል። ክቡራን ተመልካቾች አብራችሁን ስትቆዩ እነዚህን እና ሌሎችም የአሁኑ መረጃዎችን እናስደምጣቸዋለን። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት እየጋበዝን በቀጥታ ወደ መረጃዎች አለፍን። በመጀመሪያም የአብይ አሕመድን አገዛዝ ለመገልበጥ ከባድ አዲስ ጥምረት መፈጠሩ ተሰማ። እነ ጀዋር መሐመድ፣ ዘመነ ካሴ፣ ገዱ አንዳርጋቸው ጃልመሩ ደብረ ሲሆን ለተወያሌውና ሌሎች በውጭ ሀገር የሚገኙ እውቅ ፖለቲከኞችና ጋዜጠኞች አዲስ ጥምረት በመፍጠር በአብይ አህመድ አገዛዝ ላይ ከባድ በይነ መረብ የተቃውሞ ትዕይንት በዛሬው እለት አካሂደዋል። 15 የተለያዩ በተለያየ ቦታ የሚገኙ ተገናኝተው የማያውቁ እውቅና ስመጥር የፖለቲካ ሰዎች ለመጀመሪያ ጊዜም ዛሬ በአንድ ላይ ተሰባስበው የብልጽግናውን የጦርነት አገዛዝ የተቃወሙ ሲሆን በአጭር ጊዜ ውስጥም አገዛዙን ለመጣል መዘጋጀታቸውን ይፋ አድርጓል። ጥምረቱን የፈጠሩት እነዚህ ኃይሎች በጋራ ባወጡት የአቋም መግለጫም በሀገሪቱ ከባድ ህዝባዊ እምቢተኝነት በመመስረት በሰላማዊ ትግል አገዛዙን እናንቀጠቅጠዋለን። በጥቂት ወራት ውስጥ አገዛዙን አሸንፈን የሽግግር መንግስት እንዲመሰረት እናደርጋለን ሲሉም አስታውቋል። ወራት ውስጥ በሰላማዊ የህዝብ እንቢተኝነት ትግል ልናሸንፈውና ሀቀኛ ድርድርንና እውነተኛ የሽግግር ሂደትን እንዲቀበል ልናስገድደው የምንችል ጥርጥር የለኝም። ይህ በእንዲህ እንዳለ አገዛዙ ይህን አዲስ ጥምረትና የበይነ መረብ የተቃውሞ ትዕይንተ ዝሙ ተከትሎ በመላ አገሪቱ የወሰደው እርምጃ አልተጠበቀ ሆኗል። ይህ መቶ ሺዎች የተሳተፉበት የበይነ መረብ ህዝባዊ ውይይት ከመጀመሩ ጥቂት ደቂቃዎች በፊት በመላው ኢትዮጵያ ዩቲዩብ እንዲታገድ መደረጉ ታውቋል። ፖለቲከኛው ጀዋር መሐመድም ኢትዮ ቴሌኮም ኢንተርኔት ለማዘግየት ወይም የዩቲዩብ ሊንኮችን ለማዘጋት ያሳለፉት ውሳኔ ከባድ ምላሽ ይኖረዋል። ጉዳዩን እየተከታተልነው ነው። በቅርቡም ወደዚህ ጉዳይ እንመለሳለን ሲል አሳስቧል። ማንም በትጥቅ አራት ኪሎን አይረግጣትም ሲሉ ጠቅላይ ሚኒስትር አብይ አህመድ ለፋኖ ኃይሎች መልእክት ማስተላለፋቸው ተሰማ። ጠቅላይ ሚኒስትሩ በብሔራዊ ቴሌቪዥን ቀርበው የሰጡት ቃለመጠይቅ የመጨረሻውና አራተኛው ክፍል እንደቀደሙት ሁሉም አነጋጋሪ ሆኗል። ጠቅላይ ሚኒስትሩ በሀገሪቷ ስላሉት ግጭቶችና ጦርነቶች በሰጡት አስተያየት ማንም በጠመንጃ ስልጣን አይዝም፣ መቼም አይሳካላቸውም ሲሉም ተናግሯል። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብሎ የሚያስቡ ስልጣን ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብሎ የሚያስብ የስሁት ትርክት ውጤት እሱ ነው። አብይ አህመድ በዚሁ ቃለ መጠይቃቸው በሀገሪቷ ያሉ የትጥቅ ትግሎች የስልጣን ሽኩቻ የወለዳቸው ናቸው ያሉ ሲሆን፣ አሁን በትጥቅ ትግል ማንም ማይል ስልጣን የሚይዝ የለም ከፈለገ መጥቶ ስልጣን መጋራት ይችላል ሲሉ ተናግሯል። በትጥቅ ትግል የሚሳካ ስልጣን የለም ያሉት አብይ አህመድ መቶ በመቶ እርግጠኛ ነኝ፣ ማንም አራት ኪሎን አይረግጣትም ሲሉም ተናግሯል። አሁንም ያሉት ሙከራዎች 99 አይደለም መቶ ፐርሰንት አይሳኩ በኢትዮጵያ ታሪክ እንመካከር እንወያይ የሚል ኃይል ታይቶ አይታወቅም፣ ብልጽግና ብቻ ነው ይህን ያለው ሲሉም ጠቅላይ ሚኒስትሩ አክሏል። ለቀጣዩ ጦርነት ተዘጋጅተናል ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸው ተሰማ። ታሪካዊ ጠላቶችም ሆኑ ተላላኪዎች በኢትዮጵያና ሕዝቦቿ ላይ የሚመኙት የጥፋት ድግስ አይሳካም ሲሉም ፊልድ ማርሻል አሳስበዋል። የልዩ ዘመቻዎች ዕዝ በብላቴ ማሰልጠኛ ማዕከል ያሰለጠናቸውን 43ኛ ዙር የመሰረታዊ ኮማንዶ ሰልጣኞችን በዛሬው ዕለት አስመርቋል። ፊልድ ማርሻል ብርሃኑ ጁላን በምርቃት ስነስርዓቱ ላይ ተገኝተው ባስተላለፉት መልእክት ኢትዮጵያን የውስጥና የውጭ ጸረ ሰላም ኃይሎች ተናበው ብሔራዊ ጥቅሟን ለመጉዳትና ሉዓላዊነቷን ለመድፈር በየዘመናቱ የሚደረጉ ሙከራዎች ባይበገሬ ልጆቿ መስዋዕትነት ሉዓላዊነቷና አንድነቷ ተጠብቆ እስከ ዛሬ ድረስ ጸንታ መቆየቷን አወስተዋል። በሰራዊቱ መስዋዕትነት የኢትዮጵያ ብልጽግና ጉዞ ቀጥሎ ያሉት ፊልድ ማርሻል ብርሃኑ ጁላ ታሪካዊ ጠላቶቻችንም ሆኑ ተላላኪ ባንዳዎች በኢትዮጵያ የሚመኙት የእልቂት ድግስ ፈጽሞ አይሳካም ብለዋል። ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በህዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። ኢትዮጵያ በተስቀሚውን በአደረጃጀት አስተማማኝ የመከላከያ ሰራዊት መገንባቷን ያነሱት ፊልድ ማርሻሩ ይህን በቀጣይነት ተጠናክሮ ይቀጥላል ብሏል። አቶ ሽመልስ አብዲሳን በተመለከተ በተሰማው አነጋጋሪ ዜናም የአቶ ሽመልስ አብዲሳ ቅርብ አማካሪ ህይወቱ ማለፉ ተሰማ። አቶ ሽመልስ አብዲሳም ከመኪና አደጋው ተርፈዋል ተብሏል። አቶ ሽመልስ አብዲሳ ከቀናት በፊት ወደ ቡልቡላ ዝዋይ አካባቢ አንድ ፕሮጀክት ለመመረቅ ራሳቸው መኪና ያሽከረከሩ ከአጃቢዎቻቸው ጋር ባቀኑበት ጊዜም በመኪና አደጋ ይሁን በድንገተኛ ጥቃት ምክንያቱም በግልጽ ማረጋገጥ ባይቻልም አደጋ እንደደረሰባቸው ተሰምቷል። ሆኖም አቶ ሽመልስ ከአደጋው ተርፏል የተባለ ሲሆን አብሯቸው ከነበሩት ውስጥ ግን ሶስቱ ሕይወታቸው ማለፉን የአንከር ሚዲያ ምንጮች ገልጸዋል። ሕይወታቸው ካለፉት መካከልም አንደኛው የቅርብ አማካሪያቸው እንደሆነና፣ በሕልፈቱም አቶ ሽመልስ ከፍተኛ ሐዘን ተሰምቷቸው ሲያለቅሱ እንደነበርም በቀብር ስነስርዓት ላይ የተገኙት የቅርብ ዓይን እማኞች ገልጸዋል። አደጋው የደረሰው እሳቸው በሚያሽከረክሩት መኪና ላይ ነው ያሉት ምንጮቹ፣ አደጋው ግን በጥቃት ይሁን በትራፊክ አደጋ ለማረጋገጥ አልቻሉም። በጉዳዩ ላይ ተጨማሪ መረጃዎች እንደደረሱን በቀጣይ ወደ እናንተ የምናደርስ ይሆናል። በመጨረሻም ጥቃቅንና አነስተኛ ሱቅ ላላቸው የአዲስ አበባ ነዋሪዎች የወጣው አስቸኳይ አዲስ መመሪያ እያነጋገረ ነው። ባለሱቆቹም ምን አይነት ነገር እንደሆነ አልገባንም በማለት እየጠየቁም ይገኛል። ይህ እንዳለ ከንቲባም ዛሬ ብቅ ብለው አዲስ ወታደራዊ ኃይል አስመርቅ ያለው ብለዋል። ከሰሞኑም በሀገሪቱ ከሚወጡ አንዳንድ ደንቦችና ጎሽ መሃል ምን ታስቦ ይሆን የሚያስብሉት ብዙዎቹ ናቸው። ለምሳሌ ፌስታል ይዞ የተገኘ ከሁለት ሺህ ብር እስከ አምስት ሺህ ብር መቅጣትና ቆሻሻዋ የደፋን በመቶ ሺህ ብሮች መቅጣት የሚሉት አነጋጋሪ ህጎች ይጠቀሳሉ። የአዲስ አበባ ከንቲባ አዳነች አበበ ዛሬ የፓራሚሊተሪ ኦፊሰሮችን አስመርቅ ያለሉ ሲሆን ያመጣነውን ፈጣን ለውጥ በህግና ደንብ ለመምራት የተለያዩ ህጎችን እያወጣን ነው። እነዚህን ህጎች ለማስከበርም ለደንብ አስከባሪዎችና ና ለፖሊሶች ልዩ ትኩረት ሰጥተን እየሰራን ነው ብለዋል። ከንቲባዋ ፓራሚሊተሪ ኦፊሰሮች ላሏቸው ደንብ አስከባሪዎችም የሚያወጧቸውን ደንቦች ቀንና ማታ እንዲያስከብሩም በምርቃቱ ላይ አሳስበዋል። አሁን ዛሬ የተመረቃችው የፓራሚሊተሪ ኦፊሰሮችም ደንብን አስከብሩ ብለን ኃላፊነት ስንሰጣችው የመጀመሪያው ደንብ አክባሪዎች እናንተ ትሆናላችሁ። ደንብ አስከባሪዎች ደንብ ሲጥሱ ማየት ፈጽሞ አስነዋሪ ነው የበኔዳለ ዛሬም በመዲናዋ አዲስ ደንብ የወጣ ሲሆን በአዲስ አበባ በጥቃቅንና አነስተኛ ሱቅ ስራ ላይ ተሰማርተው የሚገኙ ዜጎች ደባል እንዲፈልጉ እንደተነገራቸው መሰረት ሚዲያ ዘግቧል። በዚህም ከየቀበሌው የተውጣጡ ኃላፊዎች በየሱቁ እየዞሩም ከመንግስት የተሰጡ ማንኛቸውም የመንገድ ዳር ተርታ ሱቆች ደባል ሰራተኛ እንዲያስገቡ እያሳሰቡ ይገኛል። እንደየስራችን አይነት አንዳንድ ሰው ሁለት ሁለት ሰው ወይንም ሶስት ሶስት ሰው እንድናመጣ ትዕዛዝ ሰጥተውናል ብለው ለመሰረት ሚዲያ የተናገሩት አንድ የአራዳ ክፍለ ከተማ ነዋሪም ልብስ ስፌት፣ ሸቀጣሸቀጥና ተመሳሳይ ስራ የሚሰሩ ሱቆች ይህንን በአስቸኳይ እንዲተገብሩም ተናግሯቸዋል ብለዋል። ማንኛውም የሱቁ ባለቤት ሌላ ሱቁን ጋር የሚጠቀም ሰው እንዲጨምር ታዟለም ተብሏል። ያውም ለነገ ጠዋት መታወቂያና ሁለት ፎቶ በመያዝ ቀበሌ አሻራ እንድንሰጥ ተነግሮናል፣ በማለት የሚናገሩት ሌላ አንድ የኮተቤ አካባቢ ባለ ሱቅ ምን አይነት ነገር እንደሆን አልገባንም። ለብዙ ዓመታት የሰራን ሰዎች አለን። እንደዚህ አይነት ነገር ገጥሞን አያውቅም። የወር ገቢያችን በግማሽ ሊቀንስ ወይንም ሲሶና አንድ አራተኛ ሊሆን ነው ማለት አይደለም። ምን አይነት ጨዋታ ነው? በማለት ጥያቄ አቀርበዋል። ሂደቱን እየመሩ ያሉት ደንብ ማስከበሮች ሳይሆኑም የቀበሌ ቢሮ ሰራተኞች መሆናቸው የታወቀ ሲሆን፣ በየሰፈሩ እየዞሩም አሳስበው የሄዱ መሆኑ ታውቋል። ደባ አስገቡ። ሱቆች በሁለት ሰው ወይንም በሶስት ሰው ስም ሊሆን ይገባል የሚለው በዚህ አዲስ አሰራር ዙሪያም እስካሁን ድረስ ከመንግስት አካል በኩል የተሰጠ ማብራሪያ የለም። ክቡራን ተመልካቾች ለሳቱ ያዝናቸው መረጃዎች በዚሁ ያበቁ። በሌሎች መረጃዎች ዳግም እስከምንገናኝ በያለንበት ያለም ዳርቻ ቸር ያሰማን። ቪዲዮ ላይክ ና ሼር ቻናሉንም ሰብስክራይብ ና ጆይን በማድረግ ታማኝና ትኩስ መረጃዎችን ያገኙ ያልን ተሰናበትም።